ቤተሰብ እንዴት ናችሁ? እንግዲህ ፋሲል ዛሬ አፍንጫው ተሰብሮ ነው ወደ ቤቱ የተመለሰው ማለት ነው። ስለዚህ ፋሲል የተባልከ ሰውዬ ማለት ነው ከብሩኬና ከሀይሚ ህይወት ውጣ። ምክንያቱም ማለት ነው አንተ ማለት ከሀይሚ ጋር ተነጋግራችሁ ብሩኬን ፕራንክ ልታረጉ ይሁን አላቅም፣ ነገር ግን በዚህ ልክ ደግሞ እንደዚህ መሆን ጥሩ አይደለም እና የእነሱ ህይወት መበጥበጥ ለአንተ ምንም ጥቅም የለውም። ሲቀጥል ደግሞ በግዴታ እኔ ትላንትና ቪዲዮ ራሱ አልሰራውም ትላንትና የእውነት ሀይሚን እንደዚህ ካረግክ አንተ የወረድክ ወንድ ነህ። ምክንያቱም ሴትን ልጅ አግተ ስልኳን ቀምተ አቤት ውስጥ ቆልፈ ማዋል ራሱ ክስ ያስ ማለት እኔ እንጃ ለምንድን አላቅም። ነገር ግን ማለት ነው ብሩኬና ሀይሚ ማለት ይሄ ኮ መከሰስ ራሱ ይችል ነበረ። ይከሰሳል፣ ግዴታ ሴትን ልጅ እንደዚህ የሚያደርግ ማለት ኢትዮጵያ ውስጥ አንድ ወንድ ወይም ደግሞ ማንኛውም ሰው እንደዚህ አንድን ሴት እንደዚህ ቤት ቆልፎ ወይም ደግሞ ስልኩን ቀምቶ እንደዚህ በግዴታ የሚያውል ወንዶች አሉ ወይም ደግሞ ይቻላል? እንደዚህ እያደረገ ነው ማለት እንደዚህ አይነት ነገር ማድረግ ይቻላል ኢትዮጵያ ውስጥ ብሎ ነው እያስተማረ ያለው ማለት ነው። ስለዚህ ይሄ ነገር ያስከስሳል እና ሀይሚና ብሩኬት ደግሞ ማለት ነው እንደዚህ አይነት ነገርም ባታረጉ እኔ እንደ እህት ልምከራችሁና ማለት ነው እንደዚህ አይነት ነገር ባታበዙ ጥሩ ነው። ምክንያቱም ሊያስከስሳችሁ ራሱ ስለሚችል ማለት ነው በህግ ስለሚያስጠይቅ ምክንያቱም ማንም ወንድ ወይም ደሞ ማንም ሰው አንድን ሴት ጎትቶ ከመንገድ ወስቶ ወይም ወይ ደግሞ እፈልግሻለሁ ብለው ወይም ደግሞ አንድ ፍቅረኛን ወይም ደግሞ አብረው ብዙ አሁን እዚህ ጋር ማለት ነው እንዴት ላውራ ማለት እኔ ላምን እራሱ አልቻልኩም። ሀይሚ ከሱ ጋር ጊዜ አሳልፋለች ወይም ደግሞ ቀለበት አድርጋለች የምር ነው ልል አልችልም፣ ነገር ግን ሆነ ልበልና ማለት ነው። አንድ ሴት ቀለበት አድርጋ ከዛ በኋላ አልፈልግም ብትል አንድ ወንድ በግዴታ ቤቱ ወስቶ ቆልፎ የፈለገ ነገር ማድረግ ይችላል ወይም ደግሞ ስልኳን ቀምቶ የፈለገ ነገር ማድረግ ይችላል ኢትዮጵያ ውስጥ እየተባለ ነው ማለት ነው። ይሄ ነገር፣ እንደዚህ አይነት ነገር ነው እያስተማራችሁ ያላችሁት። ስለዚህ ከዚህ ነገር ውጡ ሀይሚና ብሩኬ ማለት ነው። ሌላው ስሩበት፣ ነገር ግን ወደ ሌላ ነገር የሚያስከን ነገር አታድርጉ ማለት ነው። እና ሌላኛው ምን ማለት ፈልጌ ነው ማለት ነው የዛሬ አፍንጫውን ተሰብሮ ነው የሄደው ማለት ነውና ብሩኬ ለሀይሚ ምን አክል መስዋዕት እንደሚከፍና ምን አክል ለሷ ቦታ እንዳለው ነው እያሳየኛለሁ ማለት ነው። እና ሀይሚ ማለት ነው ብሩኬ ላንቺ ይሄን አክል ቦታ የሚሰጥሽ ከሆነ ደግሞ አንቺም ደግሞ ለብሩኬ ቦታ መስጠት አለብሽ። ገባሽ አይደለ? ማለት በዚህ ልክ እሱን አታበሳጭው። መሀላችሁ ላይ ክፍተት ይፈጠራል። ባለፈውም እንዳልኩት ማለት ነው እንደዚህ ርቀት ስትሄዱ የሆነ ነገር መሀላችሁ ላይ ይፈጠራል። ስለዚህ አንጂ ደግሞ ክፍተት አትፍጠሩ መሀላችሁ ላይ ማለት ነው። ይሄ ሰውዬ ያ በቃ ከመሀላችሁ አስወጡት አለቀ። ነገር ግን እዚህ ጋር ሀይሚና ሰውየው ተነጋግሮ እንደሚሰሩበት ወይም ደግሞ ብሩኬን ለማናደድ ወይ ደግሞ ብሩኬን ለመፈተን ሊሉ ይችላሉ። ብሩኬ ብዙ ጊዜ ተፈትኖ ብዙ ጊዜ አልፏል። ታቃላችሁ። አሁን እንኳን እንደዚህ እያደረገችው እንኳን እንዴት አድርጎ እቤት ያስገባታል። የሆነ እንዴት ልበላችሁ የሆነ ህጻን ልጅ በለዋት ሀይሚ ማለት ነው። ብሩኬ ወስዶ እቤት ያስገባታል፣ እሷ ደግሞ ትወጣለች። የቤት ያስገባታል እየተወጣለች እና ማለት አትሰሚኝን ጎእያላት ነው ሁላ ማለት ነው እና የሆነ ህጻን ልጅ አለርልኝ የሆነ መስማት እምቢ ሚል ወይም ደግሞ ምንም ነገር የማያቅነጭ ወረቀት ማለት ነው። እና እቤት ያስገብታችሁት ከዛ የሚሄድ ማለት ብሩኬ እንደዛ ነው። ሀይሚን እንደ ህጻን ነው እቤት ይወስዳታል፣ እሷ ደግሞ ትወጣለች ማለት ነው። በቃ እሰራት ብሩኬ ማለት ነው። እሰራት በቃ የሆነ እንደያው ፋሲል አስተምሮ የለን ስለዚህ ሰራትና ማለት ነው ምግብን ትወስድላታል ይሄ ፋሲል ከናንተ መሀል ዞር ሲል ድረስ ማለት ነው እጇና እግሯን አስራ ከአልጋ ላይ ቁጭ አደርጋት ወይ ደግሞ አስተኛት እዛው አልጋ ላይ ከዛ ምግብ ጉሰድላት ከዛ ሻወር ምናምን ስትወስድ ድረስ አንተ ደግሞ እቤት ቁጭ በል ማለት ነው ከዛ በኋላ በቃ ልክ ትገባለች ሀይሚ ራሱ መገረፍ አለባት መሰለኝ እንዴ እሱ ቤት ውስጥ ተጣል ባለፈው ጎሰዳት እንደዚህ ጎትቷት ማለት ነው ከዛ ደግሞ እሷ ደግሞ ምን አደረገች ተመለሰች ዛሬም ደግሞ ትናንትና ቤት ወስጀች ነበረ። ለምን መጣሽ አላት። ከዛ መጣች ማለት ነው። እና ምንም ልትሰማ አልቻለችም። ስለዚህ ለዚህ ደግሞ የሚሆነው ማሰር ነው ማለት ነው። ሀይሚን አስሮ ቤት ውስጥ ማስቀመጥ ነው የሚሻላት ማለት ነው። እና ቤተሰብ ሰላማችሁ ይብዛለኝ። እወዳችኋለሁ። እኔም የራሴን አስተያየት ልስጥ ብዬ ነው። እናንተም የራሳችሁን አስተያየት ስጡ። ባይ ባይ